ወላሂ ተዋርዶ ነው ያዋርዱናል። ላይ ስራችሁን እስጣችሁ ነው እኮ ኮንትራክቱን ሞዶ እኮ ለዚህ እኮ ነው ያገሬ ልጆች። ይሄን ስላችሁ ደግሞ ሁለቱም በውጭ የሚሰሩ ልጆች ይህን ያደርጋሉ ማለት አይደለም፣ ግን አንዳንድ አንድ አንድ ባለዬ የመጡበትን አላማ የራሱ ቅራቅንቦች ከነሱም አልፎ አገራችሁና ሕዝባችሁ እንደዚህ ያዋርዱ ይታያሉ፣ ይሰማሉ ማለት ነው። ሰሞኑን በሳውዲ አረቢያ ምን እንደተፈጠረ ብዙዎቻችን አይተናል፣ ሰምተናል። የዚያ ጦስ ሳይለቀን ደግሞ ዛሬ ደግሞ እነዚህ ምን እንዳደረጉ አይታችኋል ማለት ነው። ከነሱ በላይ ጋዜጠኞ ተሸማቀቀ። የሀገሬ ልጆች ወላሂ ልክ ጥሩ ነገር እንደሰራችሁ ሁሉ ከዚህ እንትናለኝ ኢትዮጵያ ደግሞ እንትናለኝ ብላ ስትናገር በዚህ መካከል ጽንስ ቢፈጠርብሽ ምንድን ነው የምታደርጉ ሲላት እንዲህ ስትል ነበር የመለሰችለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ምን ያለው? አልሐምዱሊላ መይሙ ሸቃሪት ነኝ። ዛሬም በአዲስ ዲሆ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች እንዲሁ እንዲህ ያለው ውርዴት እንዲሁ በዘር ማንዘራችሁ አይ ድረስ ወላሂ። የዛሬው ቪዲዮ ወይንም የዛሬው ውርደት አንድ ሰው ወይም ሁለት ሰው ብቻ አይደለም፣ እንደ ሀገር ሁላችንም አዋርደውናል። እንደ ዜጋ ሁላችንም አዋርደውናል ማለት ነው። እንግዲህ ቪዲዮን ቀንጨባ አድርጌ ለማሳየት ሞከር ያለው ነገሩ የተፈጠረው ወደ ሳውዲ አረቢያ ውስጥ ነው ማለት ነው። እንግዲህ ከሁሉም አረብ ሀገራቶች አይታችሁ ከሆነ አንዳንድ አካባቢዎች የሆነ የማይረባ ነገር የሚሰራባቸው ቦታዎች አሉ። ለምሳሌ ዱባይ ውስጥ ፍሬጅ መረር የሚባል አካባቢ በተደጋጋሚ ጥሩ ቦታ እንዳልሆነ እዚህ አካባቢ እነማን እንደሚኖሩበት እነማን እንደሚገኙበት መዳሜ ራሱ በተደጋጋሚ ስትነግረኝ ሰምቻ አለው? በመቀደም ሱቅ ላይ ፍየር ነበርና እንዲሁም በመንገዳችን ስለነበረ ፍርጅ መረር ማለት ይሄ ነው ብላ መኪናዋን አቆመ ሳይታይ ነበር ማለት ነው። እና ዛሬም አንድ የሳውዲ አረቢያ ጋዜጠኛ ሳውዲ አረቢያ ውስጥ እንግዲህ እንደነዚህ ያሉ ስራዎች ይሰሩበታል ወደሚባለው አካባቢ ጎራ ሲል እንደ አጋጣሚ እንግዲህ ሁለት ኢትዮጵያዎችን አግኝቶ ከነሱ ጋር ያደረገውን ቆይታ ነበር ቀንጨባ አድርጌ ያስደመጥኳችሁ። ሰሞኑን በሳውዲ አረቢያ አንዲት ባለየሴት ያልሆነ ነገር ሰርታ በዚያ ምክንያትም እንግዲህ አረቦች ተነስተውብን ሀበሽ እንደዚህ ናቸው እያሉ በቤት ውስጥ በሚሰሩ እህቶችም እንዲሁም በየታክሱ በየመንገዱ እንግዲህ ያልሆነ ስያሜ የተሰጥቶናል ማለት ነው። በእርግጥ ቢሰጡን አይደንቅም፣ ምክንያቱም በራሳችን ጥፋት እንጂ እነሱ ፈጥረው አይደለም ይሄን ነገር የሰጡን። በአንዳንድ ደግሞች የተሰደዱበትን አላማ በማውቁ ቅራቅንቦች ምክንያት ሀገራችንም እኛን የአረብ ሀገር ሴቶችም በጣም ነው የቀፈፈኝ። እንዳልኳችሁ እሷ ስትናገር እሱ ቀፈፈውና አንገቱ እንደፋወለህ የጋዜጠኛው ከቆየ በኋላ ነበር ሌላ ጥያቄ ማቅረብ የጀመረውና አላህ ማስተዋል ሚስጣችሁን የሌላ ምንም አላችሁም ምንም አለለም። እና እንግዲህ እንደሰማችኋቸው መጀመሪያ ሲያገኛቸው አገራቸውን ነበር የጠየቃቸው ኢትዮጵያ የሚለውን ነገር ሲናገር ሲሰማ ቀፈፈኝ ምክንያቱም ባልሆነ ነገር እንደዚህ ሀገር ሲጠራ እንደዜጋ ጋር የሚሰማችሁ ስሜት አለ። በጥሩ ነገር ሀገራችሁ፣ ህዝባችሁ ሲጠራላችሁ የሚሰማችሁ ስሜት እንዳለ ሁሉ በመጥፎ ሲጠራም ደግሞ የሆነ ስሜት ይሰማችኋል ማለት ነው። እና ኢትዮጵያዊ ናችሁ ሲላቸው አዎ ትላለች። ይቃማለች ወይ ሲላት አዎ ይቃማለኝ የሚል መልስ ነበር የሰጠችው። የታለ ይቃማች ሲላት ደግሞ ከቤት ነው የሚል ምላሽ ሰጠችው። ከዚያ በኋላ የሄደችበትን ቦታ ጠንቅቆ ስለሚያውቀው የት ነበር የሄድሽው ሲላት፣ ቦይፍሬንድ ጋ ነበር ሄድኩት ነበር ያለችው። እና በየቀኑ የምትወጪ ምናምን ነገር የሚል ጥያቄም ሲጠይቃት፣ በየቀኑ ሳይሆን በወር አንዴ ነው ወደ ሱ የምመጠው ነው ያለችው። እና እንዲሁም ይሄ ብቻ አይደለም የሀገሬ ልጆች ኢትዮጵያ ትዳር አለሽ ስላት ባላለች ሲላት፣ አዎ ባላለኝ፣ ባሌ የሚኖረው ኢትዮጵያ ነው፣ ከዚህ ደግሞ ጓደኛ አለኝ የሚል መልስ ነበር የመለሰችለት። ማለት እንዳልኳችሁ ልክ ጥሩ ነገር ሀገርና ሕዝብ እንደሚያስመሰግን ነገር ዘርዝራ ከመናገር ምን ችግር አለ? መቼም እሱ የውስጧን አውቅባትም አይደለም። ቢያንስ ኢትዮጵያ ያሉ ጉዷን እንኳ ብደብቅ ትዳር የለኝም ከዚህ ብቻ ነው ጓደኛ ያለ ብላ እንኳን ብታልፍ ጥሩ ነበር። ይሄን ሲጠይቃትና ስትመልስለት ነበረ ኢትዮጵያ ትዳር አለች እዚህ ደግሞ ፍሬ እንዳለሽ አይደል ሲላት፣ አዎ ስትለው፣ እሱ የሚናገረው ነገር ሲጠፋበት በመሀል አቀረቀረ ማለት ነው። ከዛ እንደዚያ ብሎ ጠይቋ ሲያበቃ እሺ፣ በዚህ መካከል አሁን ልጅ ቢፈጠርብሽ ምንድን ነው የምታደርጉው የሚል ጥያቄም ጠየቃት ማለት ነው። እሷም እንዲህ ስትል ነበር የመለሰችለት፣ ልጅ ከተፈጠረብኝ ምንም ማድረግ አልችልም፣ ወደ ኢትዮጵያ መላክ ብቻ ነው ያለኝ አማራጭ የሚል መልስ መለሰችለት ማለት ነው። እንዲሁም ሌላኛዋንም ጠየቃት። ሌላኛዋን ሲጠይቃት ምንድን ነው ስራሽ፣ ለምን መጣሽ? ምናምን ሲላት፣ እኔ ስራ ከዳማ ነው ያው የወጣሁት ለረፍት ነው ደክሞኝ ነው እና ትንሽ ልረፍ ብዬ ነው የወጣው ምናምን ስትለው፣ ከዳማ ነች ሲላት፣ አዎ ወይም ከዳማ ሲላት ደግሞ ከዳማ ፊል ቤት ትለዋለች። ደንቆሮ ማለት ነው። ደንቆሮች ናቸው በነገራችን ለሀገርንም ራሳቸው የሚያሳደቡ ደንቆሮ ደነዞች፣ ለእለት ስሜት የሚገዙ ማለት ነው። አላማ ቢሶች። እረ እነዚህ ሲጠና ነው ሀገር ልጆች ወላይ ተዋርደው አዋረዱም። ከዛ ከዳማማ እኮ ከዚህ ቦታ አይገኝም ከዳማ እኮ ከቤት ነው አርፎ ስሩን የሚሰራ የሚል መልስ ነበር የሰጣትና ደማካሌ ብላ ሊረፍ ብዬ ነው የመጠው እና ግዴታ የሚታረፈው ከወንድ ጋ በመተሻሸት ነው። እንዲ ቁጭ ብላችሁ ረፍት ማድረግ አችሉም። እንዲ የአገሬ ልጆች ረተው አታሰዱም። በእናንተ በእናንተ ምክንያት እኩል የአረባ ሀገረ ሴት እኩል ሀበሽ እንባላለን ማለት ነው። እንዲህ ከማንም ወንድ ጋውን ቡላለ ስትሽ ከረከሬ ትኑሪ ና እያንዳንድሽ ባልሽን ኢትዮጵያ አስቀምጠሽ ከዛ ነገ በቃ ያነባንጋሊም ሆነ ሱዳኔ እንደፈለገ ካደረገች በኋላ በአጋጣሚ ተይዘሽ ስትገቢ አስር አመት ሰርቼ ወይ ልጅ የለኝ ወይ ትዳር የለኝ እሺ፣ ቢኖራችሁ ነበር የሚገርመው። ወይ ብር የለኝ ትላላችሁ። በእናንተ በእናንተ ጦስ ራሱ አዲስ ለመጡ ልጆች ራሱ ተስፋ እንዲቆርጥ ነው የምታደርጓቸው። ወላይ እናንተ ወታችሁ አስር አመት ሰርቼ ምንም ብር የለኝም ትዳር የለኝ እያላችሁ ስትል፣ እንዴ የአረብ ሀገር ትርፍ ይሄ ነው እንዲህ ብለው ተስፋ እንዲቆርጡ ታደርጓችኋላችሁ። ግን እናንተ ነው የሚመለከት የለም ለካ እናንተ የኢትዮጵያ ወንዶች የአረብ ሀገር ሴቶች ለትዳር አይሆንም የሚሉም በምክንያት ነው። ለምን ብትሉ እነዚህ እነዚህን እያዩ አስባችሁታል። ያገሬ ልጆች አስር አመት አስራ ሁለት አመት ሰባት አመት ስምንት አመት ሙሉ ከአንድ ቤት ስንቀመጥ አንገታችን ደፍተን አይደለም ወንድ ጋር ሸሸገዳሚ ማለት ይቅርና ውጭ እንኳን እንዴት እንደሆነ የማናውቅ ልጆች እኩል ከእነሱ ጋር ተደምረን የአረብ ሀገር ሴት የሚባለው ስያሜ ይሰጠናል። ሀበሽ የሚባለው ስያሜ ይሰጠናል። አረንዱ ለይተ ምታ አረንዱ ለይተ ምታ። በዚህ አጋጣሚ ማለት ነው የሀገሬ ልጆች ኮንትራት ቤት የሚሰሩ ኮንትራት ቤት ረፍት ነው። ኮንትራት ቤት ግልግል ነው። ኮንትራት ቤት ያለች ሰራተኛ ማለት ልክ ከእናቷ ሆድ ያለች ፅንስ በሏት፣ እንደዚያ ነው። ስለዚህ ክባችሁን መጠበቅ ከፈለጋችሁ ኮንትራት ቤት ስሩ። ኮንትራት ቤትን የመሰለ የለም። ለምን ብትሉ በእርግጥ ውጭ ላይ የሚሰሩ ሁሎችም እንደዚህ ያደርጋሉ እያልኳቸው አይደለም። በጣም ጀግኖች፣ በደህና ዋጋ ተቀጥረው ሰርተው ራሳቸውንም ቤተሰቦቻቸውንም የሚለውጡ ለዓመታት እድሜ ለስሙ በውጭ የሚሰሩ ይባላሉ እንጂ ኤጃዛ ቤት እንኳን የማይዙ አሉ። ኤጃዛ ቤት የሚለውን ነገር እንኳን የማውቋሉ ገባቸው። አንድ የደህና ቤት ገብቶ ጥሩ ሰው ከገጠማቸው እዚያቸው አንገታቸውን ደፍተው የሚሰሩ ስንቶች አሉ። ለስሙ ጠፍቶ እንኳን የሚሰሩ ናቸው ቢባል። አንዳንድ አንድ ለቃቃሚዎች ደግሞ እያቸዋቸው አይደለም። ወር ሙሉ እግሯ እስከሚቃጠል ትሰራና ምንድን አላት፣ በየሳምንቱ ነው በየቀኑ እዚህ ጋር የምትመጪ? እሱን ፍለጋ ሲላት አይ በወር አንዴ ነው። በወር አንዴ መቼ ነው የምትመጣው? እግሯ እስከሚቃጠል ትሰራለች። መዳም ከታች ከላይ እያሽከረከረቻት፣ በትንሹ በትልቁ ወይነ እየተገረፈች፣ የሰራቻትን አምታ ለወንድም ለማስረከብ በወር አንዴ እሱን ለማግኘት ትወጣለች ማለት ነው። ይሄ የራሳችሁ ጉዳይ ነው፣ ይመለከተንም ግን ደግሞ ጉዳችሁን ደብቁ እናንተ ጉዳሞች ወራዶች ማለት ነው። ረ ሀገር ልጆች ረ፣ ዛሬ ውስጥ የከፋ ነው ወላይ። ሰሞኑን ሳውዲ አረቢያ ላይ አንዴት ባለየሴት ያልሆነ ነገር አድርጋ፣ በዚያ ምክንያት እንግዲህ ሆ ብሎ ተነስቶብናል ያናለቀን ብሎ ያነገና ገና ደግሞ ሳይጠፋልን የዚያ ቁስለት አሁን ደግሞ ዛሬ ደግሞ ደገሙ ቆይን። የምለው የዚህ ችግር ካለባችሁ ምን ችግር አለ፣ ግን ወደ ሀገራችሁ ብትገቡ ወላይ ሰራ ሰራ አድርጋችሁ ማለት ነው።

እንደው ብትወት ምን ትሆናላችሁ? ቆይ ማለት እኔ ሲጀመር ግን ስለምታስተያዩት ነው የሚያምራችሁ ሰው ባታስተያዩትን ግን አንግዲያ ትዝ አይላችሁም። ለምን ብትለው፣ በራሴ እያየሁት ነው ትዝም አይለኝም። ለምን ሁሉም ሰዓትና ቦታ አለው። ገብቷችኋል ነው? ሁሉም ነገር የሚያምረው ደግሞ በጊዜውና በቦታው ሲሆን፣ ያለ ቦታው ያለ ጊዜው ሁሉም ነገር ያስጠላል። ስለዚህ ሸቅለሽ ድህነሽ ልታራግፊ መጣሽ። ከማንም ባንጋሊ ከማንም ሱዳኔ ጋር ሸሸ ገዳም ኢትዮጵያ ላይ ባልሽን አስቀምጠሽ ያና ምስኪን፣ እኔ ሚስቴ እኮ አረብ ሀገር ነው ትላል። በወርም በዓመትም አንዴ ያችን አምስት ሺህ ብር ጣል ታደርግለታለች። ብዛ እየተታለለ ሚስት አለኝ እያለ እሱ ይኖራል። እንዲ አለ የስራችሁን ይስጣችሁ። እሱ ግን እንደነሱ ስላልሆነ ከነሱ በላይ እሱ በእነሱ ስራ ስለተሸማቀቀ ፊታቸው እንኳ ሙሉ በሙሉ እንዳይታይ እንትን ብሎ ነው የለቀቀላቸው ቪዲዮ።